በገዳም የበረታች አንዲት አስደናቂ መነኩሲት ነበረች። የዲያብሎስ ውጊያ በረታባትና አልቻለችም። ወደ ከተማ ወጣች። መኖር ሲያቅታት፣ በጣም ውብ ነበረችና ሰውነቷን በመቸርቸር በሴተኛ ዳሪነት መተዳደር ጀመረች። በዚያ ገዳም የነበረ አንድ ብርቱ ተጋዳይ የዚያችን መነኩሲት የመጨረሻ ዜና ሕይወት ሰማና እቺን ነፍስማ ካላዳንኩኝ ብሎ እሷ ወዳለችበት መንደር ሄደላችሁ። እንደታጠቀ ሰቁን እንደታጠቀ የተጋድሎ ልብሱን እንደለበሰ በረረና ደጅ አደረሰላችሁ። ሊያድናት ምን ሆነ መሰላችሁ? ሰው ወር ባለ ሰዓት በሯን መታው፣ ሄደና አንኳኳው። ከዚያስ ብር ብላ መታ ከፈተች። ያን ቀን በአጋጣሚ ደንበኞቹ አልነበሩ። አገኘው ደንበኛ አለች ሩ አገኘው ደንበኛ አለች። እና በር አመታ በሩን ክፍት አደረገችለት። ስታ አታቆም እሷ ሰቅ የታጠቅ ልብስ የለበሰ የበረሃ የመናኝ ሰው ፊቷ ቆሟል። ድንግት አለች። ከዛስ እጆቿን አውጥታ ከበሩ ጉትት አድርጋ አስገባችው። ከዛስ መቀባጠር ጀመረች ደንግጣ። ዛሬ ደግሞ ብሎ ብሎ ገዳማዊ ከኔ ጋር ሊተኛ መጣ ብላ በጣም ተጨነቀች። ከዛ ምን አረገች መሰላችሁ? አይዞ ማንም አላየህም እሺ፣ አለችው። እሺ ሰው የለም እሺ፣ እሺ፣ አይዞ፣ ወደ ውስጠኛው ክፍል ወስጄ፣ ድምጽ የሌለበት ክፍል የምትፈልገውን ትፈጽማለህ፣ እሺ፣ እሺ፣ አይዞ፣ ማንም አላየህም እሺ፣ እሺ። በሩን ከፍታ ዞር ዞር ብላ አይታ ማንም አላየህም። እሺ እሺ አሁን ወደ ውስጠኛው ድምጽም ሰውም ኮቴም አይሰማም፣ ነፃ ሆነ ትፈጽማለህ። እሺ እሺ ወሰደችው እየጎተተች፣ እንደሚታረድ በሬ እሱም እየተጎተተ ገባላችሁ። ልክ እዛ ክፍል ስታስገባው እውነትም ድምፅ፣ አሰማ ኮቴ፣ ያሰማ ደስ አላት። እሱ ግን እንዲህ አላት፣ ልጄ ሆይ፣ አቤት እኔ ሰው የሌለበት ክፍል አይደለም የምፈልገው፣ እግዚአብሔር የሌለበት ክፍል ውሰጅኝ ያላል። ወንድሜ ሆይ እግዚአብሔር የሌለበት ክፍል በዚህ ዘመን ላይ የለም። ሰው የሌለበት ሩም ውስጥ ልትሆን ትችላለህ። እግዚአብሔር የሌለበት ሩም ግን የለም። ደነገጠች። በእግዚአብሔር ፊት የተራቆተች እንደሆነች አወቀች። ለእሷ የተላከ ጥልቅ መልእክት እንደሆነ ገባት። በግሩ ስር